በፓሲፊክ ውቃያኖስ ዳርቻ በሳት ነበልባል የተቀረጸች በጽናት የተገነባችና በጥንታዊ መንፈስ የምትመራ ሀገር ነች። ሞገዶች የሚፈነዱባት፣ የቸሪያዎች የሚፈኩባት፣ የአማልክት ታሪኮች የመሀንዲሶችን ህልም የሚያልሙባት ድንቅ ሀገር። የኢትዮጵያ ዘመናዊ ሙዚቃ አባት የክብር ዶክተር አርቲስት ጥላሁን ገሰሰ ሩቅ ምስራቅ ሳለሁ ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ወድጄ የሚለው ልዩ ዜማ አብዛኞቻችን አሁን ድረስ ስንሰማው ልብን ምስጥ ስለሚያደርግ በምናባችን ቶኪዮ እና ዮካማ መግባታችን አይቀርልንም። ይህን ዜማ አርቲስታና ግርማ ገና በልጅነቷ በማዜም ታላቅ ተሰጥኦ እንዳላት አሳይታለች። የተከበራችሁ የሀገር ልጆች በዚህ የጃፓን ጉዟችን ከሽንቶ መቅደሶች መንፈሳዊ ጸጥታ እስከ የጥይት ባቡር ትክክለኛ ምህንድስና በተመስጦ አብረን እንጎበኛለን። ታታሪዋ ሀገር ውበት በማይለየው አቀባበሏ ልዩ ወደሆነው ማንነቷ የክብር እጇን ዘርግታ ትቀበለናለች። እኛም በአንድነት ግዙፍ ተራሮቿን አብረን እንወጣለን። በባህር ዳርቻዎቿ ዶልፊንን አስንቀን እንዋኛለን። የቴክኖሎጂ ምጥቀቷን እያየን እንደምማለን። የመንፈሳዊነትና የዘመናዊነት ስምምነት እያየንም እናደንቃለን። የቤተ መቅደሶች ጸጥታ ከዘመናዊ ከተሞች ምት ጋር አብሮ የሚኖርባት፣ እያንዳንዱ ምልክት ትርጉም የሚይዝበት በመሆኗ ጃፓን በጊዜ በመንፈስና በፍጹምነት የተቀረጸች ሀገር ነች። 377975 ኪሎ ሜትር ስኩዌር ስፋት ያለ ስትሆን የሀገራችን ኢትዮጵያ 30 ፐርሰንት የቆዳ ስፋት ይሸፍናል ማለት ነው። የ123 ሚሊዮን ዜጎች መኖሪያ ስትሆን የነፍስ ወከፍ ገቢዋም ከ33000 ዶላር በላይ ደርሷል። ይህ ማለት አንድ ጃፓን የሚኖር ዜጋ በኢትዮጵያ ከሚኖር ዜጋ ጋር ሲነጻጸር በ33 እጥፍ የተሻለ ኑሮ ይኖረዋል እንደማለት ነው። የጃፓን ዋና መናገሻዋ ከተማ ቶኪዮ ዓለም አቀፋዊ የፋይናንስ፣ የቴክኖሎጂ፣ የባህልና ፋሽን መናሪያ ሆናለች። ለጃፓን እድገት ጥንታዊ ወጎቿ ትልቅ መሰረት ጥሎ አልፏል። ጥንታዊ ወጎቿ ከአሁኑ እንዲሁም ከወደፊቱ ጣፍንቷ ጋር ፍጹም አስማምታ የምትነው የዓለም ተጽዕኖ ፈጣሪ ሀገር ነች። ከአንድ ሺህ ዓመታት በፊት የተገኑ ቤተ መቅደሶች፣ በኒዮን ብርሃን የሚያበሩ ከተሞች በዙሪያ የቆሙባት በእሳተ ገሞራዎች የተቀረጸች በተራሮች የተጠበቀች እና የተዋበች ብቻ ሳትሆን በዲስፕሊንና በውበት እንዲሁም በጠንካራ የጽናት መንፈስ ለመለው ዓለም ምሳሌ ሆነች፣ ድንቅ ሀገር ነች። የጃፓን ታሪክ የሚጀምረው ከ2000 ዓመታት በፊት ሲሆን አፈታሪካቸው ስለ ፀሐይ አምላክ አማቴ ራሱ ይናገራል። የንጉሠ ነገሥቱ አመጣትና የዓለምቋረት የቀጠለው የዘር ሀረጉ የጃፓንን ኢምፒሪያል መስመር በዓለም ላይ እጅግ ጥንታዊ ያደርገዋል። በጥንታዊቷ ጃፓን ልብ ውስጥ ግዛቶች ከመነሳታቸው ከረጅም ጊዜ በፊት ተዋጊዎች ሰይፍ ከመሳላቸው ከረጅም ጊዜ በፊት ብርሃን ነበር። እጅግ ቅዱስ በጣም ኃይለኛ ብርሃን የአንድ ህዝብ ጣፈንታ የወሰነ ልዩ ብርሃን እያሉ ያምናሉ። ከቀደምት የጆሞን ሰዎች ከፒራሚዶች የቆዩ የሸክላ እቃዎችን ትተው የሄዱ አዳኞች፣ የሩዝ እርሻን ያስተዋወቁ የያዮይ ገበሬዎች ጃፓንን ቀስ በቀስ ወደ አንድ የተዋሃደ ባህል ለውጧታል። ጃፓን አሁን ለደረሰችበት ከፍተኛ የእድገት ጣሪያ መንፈሳዊነት ትልቅ አሻራ ጥለዋል። ከቴክኖሎጂ በፊት ከኢንዱስትሪ በፊት የጃፓን መሰረት መንፈሳዊነት ነበር። የጃፓን መንፈሳዊነት የሽንቶና የቡዲዝም ድብልቅ ነው። ሽንቶ እያንዳንዱ ወንዝ፣ ተራራና ጫካ መንፈስ እንዳለው የሚገልጽ ጥንታዊ እምነት ነው። ቡዲዝም በበኩሉ ከቻይናና ኮሪያ የመጣ የውስጥ ሰላም ፍልስፍና ነው። ሽንቶና ቡዲዝም በአንድ ላይ ተቀላቅለው የጃፓን ቀጥተኛ የልብ ምት መሆን ችሏል። በዚህ ተጽዕኖ በተፈጥሮና በሰውንስ መካከል ፍጹም ስምምነት ተደረገ። በዚህ ምክንያት በጃፓን ቤተ መቅደሶችን መጎብኘት ሃይማኖታዊ ተግባር ብቻ ሳይሆን የእያንዳንዱ ግለሰብ የህይወታቸው አካል ነው። ሌላው አስደናቂው የጃፓን ታሪክ ጃፓን ከሁለት መቶ አምሳ ዓመታት በላይ በሄዶን ዘመን ለውጭ ዓለም ራሷን ዘግታ መኖሯ ነው። በዚህ ጊዜ ጥበብ አብቦ ነበር። የካቡቺ ቲያትር፣ የዩኪዮ ስዕሎች፣ የሻይ ስነስርዓትና የግጥም ስሪዎች ፍሬ አፍርተው ነበር። በ ስት እንዲሆነ የአሜሪካ መርከበኞች ሀገር አቋርተው ኦቃያኖስን ጥቀ ጃፓን ደረሱ። የአሜሪካ መርከቦች ሲደርሱ ጃፓን ወደቦቿን ስከፍት ሁሉም ነገር ተለወጠ። በዚህ ወቅት ጃፓን በኢኮኖሚ፣ በፖለቲካ፣ በባህል እና በሌሎች ነገሮች ራሷን ከአለም ጋር ማስተሳሰር ችላለች። ከአምሳ በኋላ የጃፓን ኢኮኖሚ ማሰራታት ችሏል። እየተዋል እየታደረ ሀያኛው ክፍለ ዘመን ተደረሰ። ሀያኛው ክፍለ ዘመን ደግሞ ሁለተኛውን የዓለም ጦርነት ቀሰቀሰ። ይህ ሁለተኛው የዓለም ጦርነት ለብዙ ሀገራት ችግርና ውድመት አምጥቷል። ከተሞች ተቃጠሉ፣ ሚሊዮኖች ተወጥቷል። ሄሮሽማና ናጋሳስኪ የማይታሰብ አስፈሪ ሁኔታ ገጥማቸው፣ የሄሮሽማና የናጋስኪ አቶሚክ ቦምቦች ጃፓንን ክፉኛ አደቀቋት። ነሐሴ 6 1945 ሄሮሽማ በታሪክ ውስጥ በአተም ቦምብ የተመታች የመጀመሪያ ከተማ ነች። ውድመቱ ውድመቱም ግዙፍና ተከስቶት የማያውቅ ነበር። ቦምቦቹ እንደተጣሉ ወዲያውኑ 120 ሺህ ሰዎች ሲሞቱ በጠቅላላው ከ220 ሺህ በላይ ሰዎች አለቁባት። ነገር ግን ጃፓን ይህን ጉዳይ ለበቀል አልተጠቀመችውም በትትና በዓለም ጽናት እንደገና ራሷን ለመገንባት ቆርጣ ተነሳች። ጃፓን ስለ ሂሮሽማ ሰላም የምትናገረው ከተማዋ የጦርነት አስፈሪ ክስተቶች እና እንዲህ አይነቱ ውድመት ዳግመኛ እንዳይደግም አስፈላጊ መሆኑን የሚያሳይ ጠንካራ ምልክቶች ስላሏት ነው። በዚህ አሳዛኝ ክስተት ምክንያት ሂሮሽማ የሀዘንና የተስፋ የዓለም ከተሞች ምልክት ሆነች። ጃፓን የኒውክሌር ጦር መሳሪያዎች ዳግመኛ ጥቅም ላይ መዋል እንደሌለባቸው ዓለምን ለማሳሰብ ሂሮሽማ ትጠቀማለች። በዚህም የወደፊት አሳዛኝ ክስተቶች እንዳይከሰቱ ስለመከላከል እንጂ ለበቀል የሚያነሳሳ ሀውልት አልገነባቸውም። ይልቁንም ሂሮሽማ እንደገና ተገንብታ የሰላም ከተማ መታሰቢያውን አቁማለች። ከተማዋ አሁን የሂሮሽማ የሰላም መታሰቢያ ፓርክ፣ የአቶሚክ ቦምብ ጉልላት፣ የሰላም ሙዚየም ይገኙባታል። ጃፓኖች እንደኛ ሀገር ፖለቲካ ለግለሰቦች ከብት ማግበሻ እና የጭቁን ተጨቋኝ ትርክ ለማራመድ ወደ ስልጣን የሚመጡ ግለሰቦች ኑሯት ቢሆን ኑሮ ዛሬ ዜጎቿ በየሄዱበት እየተሳደዱ በተገደሉ ነበር። ታዲያ ሀገራችን ዘመናዊነትን ለዓለም ቀድማ ብታስታወቅም አሁን የሀገር ጅራት ከመሆኑ አልፎ የራሷን ዜጎች ራሷ እየበላች በጦርነት እየታመሰች እርገቷን ወደኋላ እያስገነዳች ትገኛለች። ማሞ ሌላ መታወቂያው ሌላ እንዲሉ ጃፓን ሌላ ኢትዮጵያ ሌላ። ወደ ጃፓን እንደመለሳችሁ በ1980ዎቹ ጃፓን ዓለም አቀፍ የኢኮኖሚ እድገት ምልክት ሆና ተከሰተች። በዚህ ምክንያት መለው ዓለም የሚያደንቀው የጽናትና የመልሶ መቋቋም ምልክት መሆን ቻለች። ከጃፓን ታላላቅ ጥንካሬዎች አንዱ ለፍጹምነት ያለው ፍቅር ነው። ለምስጋናና ለጉራ ሳይሆን ለሀገር ኩራት ይሰራሉ። እንደ ጁዶ፣ ኬዶና ካራቲ ባሉ የማርሻል አርትስ የተገነቡ ዲስፕሊን የህይወት መንገዳቸውን ሆኗቸዋል። ከሰይፍ ስራ እስከ ሰራሚክስ ድረስ እያንዳንዱ የእጅ ጥበብ የእድሜ ልክ ጉዞ ነው። ይህ እንቅስቃሴ ወደ አስደናቂ የፈጠራ ቴክኖሎጂ አሸጋግሯቸዋል። በዚህ የፈጠራ ቴክኖሎጂ ምን የማይሰሩት ነገር አለ? ዛሬ ዛሬ ጃፓን የፈጠራ ቴክኖሎጂ ቁንጮ ላይ ትገኛለች። ባህሏን ከአለም እጅግ የላቀ ቴክኖሎጂ ጋር ማጓድ ችላለች። የሽንካንሰን ጥይት ባቡሮች በሚያስደንቅ ፍጥነት 200 ኪሎ ሜትር በሰዓት ይከንፋሉ። ሮቦቶች በፋብሪካዎችና በሆስፒታሎች ውስጥ ሰራተኞችን ይረዳሉ። ከተሞች በብርሃንም ያበራሉ። የሽያጭ ማሽኖች ደግሞ በሺዎች የሚቆጠሩ አማራጮችን ያቀርባሉ። ታዲያ ጃፓን የወደፊቱ ጊዜዋ ቀልጣፋ፣ ደህንነቱ የተጠበቀና እንግዳ የሆነ ሊታመንም የማይችል ፈጠራ በመፍጠር ዓለምን ከሚለውጡ ጥቂት ሀገራት ውስጥ አንዷ ስለመሆኗ ጥያቄ ውስጥ አይገባም። ጃፓኖች ቴክኖሎጂን እስከ አፍንጫቸው ቢታጠቁም ተፈጥሮ የጃፓን የህይወት ስበት ማዕከልና የልብ ትርተዋ በመሆን ቀጥሏል። የቸሪ አበባ የህይወትን ድንቅ ውበት ያመላክታል። የፉጂ ተራራ የሀገሪቱ ጠባቂ ሆኖ ይቆማል። ደኖች የሀገሪቱ ሁለት ሶስተኛ ክፍል ይሸፍናሉ። ሙቅ ምንጮች ደግሞ ከእሳተ ገሞራ ተራሮች ይፈሳሉ። ከኦኪናዋ ሞቃታማ ደሴቶች እስከ ሆካይዶ በረዶማ የበረዶ ሜዳዎች ጃፓን ማለቅ የሌለው የተፈጥሮ ብዝሃነት የሚገኝባት ሀገር ናት። ጃፓን ያለፈውን ጊዜ በምታየው ተመሳሳይ ጥንካሬ የወደፊቱንም ትመለከታለች። ፈጠራ ባህልን እንደማያጠፋ አረጋግጣለች። ዘመናዊዋ ጃፓን የዲስፕሊንና የፈጠራ ድብልቅ ናት። ትምህርት ቤቶች አክብሮትንና ጠንክሮ መስራትን አጉልቶ ያስተምራሉ። ከተሞች በጸጥታ ስርዓት ይንቀሳቀሳሉ። ሆኖም ግን ፌስቲቫሎቻቸው በሚገርም ሁኔታ በኃይል ደምቀው ይፈነዳሉ። በብዛት ከሚተኮሱ ርችቶች እስከ ባህላዊ ጭፈራ በደስታ የሚዝናኑበት ነው። ጃፓን ከቴክኖሎጂ ከቤተ መቅደስ ወይም ከወግ በላይ ናት። ተግሳጽና ምክር ታላቅነት እንዲፈጥር እንደሚችል ሁሉ ባለፈውና በወደፊቱ መካከል ያለውን ጊዜ ማስማማት ይቻላል በማለት በተግባር አሳይተዋል። ከጥንታዊ መናፈስ እስከ ኒዮ ሰማይ ጠቀስ ድንኳኖች ጃፓን ማለቅ የሌለው የአዲስ ግኝት ምድር ሆና ቀጥላለች። ወደፊት እየገነቡ ያለፈውንም የሚያከብሩ ናቸው። ጃፓን በጊዜ ተቀረጸች በመንፈስ የምትመራና በሰው ልብ ፍጹም የሆነች ልዩ ሀገር ናት። የተከበራችሁ የሀገሬ ልጆች ለዛሬ ያዘጋጀንላችሁ ፕሮግራም በዚህ ተጠናቋል። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ሳብስክራይብ በማድረግ ደግሞ ቤተሰብ እንዲሆኑ በትትና እንጠይቃለን። በሌላ ፕሮግራም እስከምንገናኝ ድረስ ባላችሁበት የዓለም ዳርቻ ሰላም ለእናንተ ይሆን እያልን በዚሁ ተሰናበት።